የአዲስ አበባ ከተማ አስተዳደር የገበያ መረጋጋትን ለማስፈንና የሸማቾችን ጥያቄ ለመመለስ ከደላላ ሰንሰለት የጸዱ ግብይቶችን ለማሳለጥ አምራችንና ሸማችን በቀጥታ የሚያገናኙ የገበያ ማዕከላቶችን ጥራታቸውንና ደረጃቸውን በጠበቀ መልኩ እየገነባ ወደ አገልግሎት በማስገባት የማህበረሰቡን ጥያቄ እየመለሰ ይገኛል። አዲስ ሚዲያ ኔትወርክም በመዲናዋ ከሚገኙ የገበያ ማዕከላት አንደኛው በሆነው የለሚኩራ የገበያ ማዕከል ተገኝቶ ቅኝት አድርጓል። በማዕከሉ ሲሸምቱ ያገኘናቸው ያገኘ ናቸው ሸማቾች ከግብርና ምርቶች እስከ እንስሳት ተዋጽኦ ጥራጥሬና ሌሎችንም ምርቶች በጥራትም በብዛትም የቀረቡ በመሆኑ ተጠቃሚ መሆናቸውን ገልጸዋል። ማዕከሉ የመኪና ማቆሚያን ጨምሮ ሌሎችንም መሰረተ ልማቶች ያሟላ በመሆኑ በነፃነት የመሸመት እድልን እንዳስገኘላቸውም አክለዋል። እኔ ከዚህ በፊትም መጥቼ እገዛለሁኝ። ቦታውን ወደዋለሁ፣ ምክንያቱም ብዙ ፍሬሽ ነገሮች ይገኛሉ። ከዛም ባሻገር ደግሞ ብዙ ነገሮች አቫላብል ናቸው አትወጪም እዚሁ እዚሁ ሁሉን ነገር ፍሬሽ ነገሮችን ታገኛለች አሁን መጥቼ ብዙ ነገር ገዝቻለሁ ቲማቲም ድንች አቮካዶ ጥራጥሬ ደግሞ የምፈልገውን በአቅሜ ያለውን ነገር ገዛ ስቻለሁ እኔ ልምድ አለኝ እዚህ መጥቶ መግዛት ስለዚህ እወደዋለሁ ገበያው አሁን ለምሳሌ ብዙ እቃ ስትፈልጊ ወይ የአጣሹ ነገር ስትፈልጊ እዚህ ለመፈለግ ይመቻል ግን ወተትን ብቻ ፈልገሽ ካሰብሽ እዚህም የሚሸጥበት ዋጋ ውጭ የሚኖራል ብራንች ያላቸውም ይኖራሉ እዚያው የተለያየ ቦታ ላይ እንደ ሁኔታው ነገሮችን እያየሽ የቀረበው ጋር ትጠቀሚያለሽ። አንዳንድ ነገሮች ለመግዛት ነው የመጣሁት እንግዲህ እንዳያችሁት ስገባይ ነው ያገኛችሁ። እኔ በበኩሌ በጣም ደስ ብሎኛል። እዚህ አካባቢ መቼ ስገዛ ሁሉ ነገር ቅናሽ ነው ካለሁበት አካባቢ አንጻር። አሁን ሽንኩርት እኛ ሰፈር መቶ ብር ነው እዚህ ደግሞ ከ45 እስከ 40 ብር ድረስ ነው። ቲማቲም እንደዛው ቅናሽ ነው። እኔ በበኩሌ ደስተኛ ነኝ። የእውነት ፓርኪንጉም ስላለ ደስ ይላል። ስፋቱም መተው ቢገበያዩ ደስ ይለኛል። ማለት እንደነገርኩሽ ነው፣ ሁሉንም ነገር ማግኘት ይችላሉ። ስለዚህ መተው ቢጎበኙ ቢገዙ አሪፍ ነው ላለው። እኔም ተጠቃሚ ስለሆንኩ የገበያ ማዕከል እንደዚህ ተደርጎ ማግኘቴ ለእኔ በጣም ጥሩ ነው፣ ከጊዜው አንጻር፣ ከኢኮኖሚው አንጻር። ሰው በኪሎ አንድ ብር ለውጥ ማለት ቀላል አይደለም። መንግስት መሰል ማዕከላትን በመገንባት አምራቹም ካለምንም ውጣ ውረድ ከጓሮ የሚያመጣቸውን ምርቶች ወደ ገበያ እንዲያቀርብ በቀጥታ ከሸማቾች ጋር እንዲገናኝ ምቹ መደላድል በመፍጠሩ ተጠቃሚ መሆናቸውን አምራቾች ገልጸዋል። የተለያየ ነገር እንይዛለን። የተለያየ ቅመማ ቅመሞችና በርበሬ ዛላ፣ የተለያየ ጤፎች ምናምን በቆሎ ምናምን ስንዴ ምናምኖች እንደምታው ነው። የተለያዩ ነገሮች አሉ። እነዚህ ነገር ይዝ እናቀርባለን ማለት ነው። ያው ገሶ የሚያውቀው ሰው ያውቃል። ሀያ ፐርሰንት እስከ ሀምሳ ድረስ ብዙ ነገሮች ላይ ቅመማ ቅመሞች ላይ በተለይ እስከ መቶ ድረስ ራሱ ልዩነት አለ። ሁሉም ነገር እኛ እዚህ እንደ ገበሬ አምራቾች ነው እዚህ እናመጣለን። ከገበሬ ላይ ማለት ከገበሬ ጋራ ሆኖ እኛ እዚህም ለገባ ላይ ማረጋጋት ሁሉም ነገር ቅናሽ አርጎን እየሰራ ነው። ውጭና እዚህ ያለው ነገር ልዩነት አለ። ሽንኩርት ላይም፣ ቲማቲም ላይም፣ ሁሉም ላይ ጥራጥሬ ላይም በተለይ ጥራጥሬ ላይ እኛ ፎኮስ አድርገን እንሰራለን እዚህ ውስጥ ማለት ነው። ተገበሬ ቀጥታ ነው የሚመጣው ዋጋ ቅናሽ ነው። በሽንኩርት ደረጃ ላይ ከ35 እስከ 45 ነው ደረጃ ያለው ሽንኩርት። ሌላ ምርት እንደዛው በተመጣጣኝ ዋጋ ነው። መሰል የገበያ ማዕከላት የነዋሪውን ጥያቄ የፈቱና ለገበያ መረጋጋት ትልቅ አበርክቶ ያላቸው ስለመሆኑም ተመላክቷል።